አርብቶ አደሩ የሚያመርት ሰውን የግብርናና የእንስሳት ተዋጽኦ ወደ ገበያ ለማድረስ ከሚቸገርባቸው ዋነኛ ጉዳዮች መካከል የመንገድና መሰረተ ልማት ችግር ተጠቃሽ ነው። ወይዘሮ ደጊያ ካሳ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚኒት ጎልዲያ ወረዳ ነዋሪ ናቸው። በአካባቢያቸው መንገድ አልነበረም። ቁጥቋጦና ጫካ እያቋረጡ ያመረቱት ምርት ሽጠውና ሸምተው ረጅም ርቀት በመጓዝ ኑሯቸውን አሰልቺ አድርጎት ነበር የቆየው። ወደ ጤና ኬላና ወደ ሆስፒታል ለመሄድ ብንፈልግ የሚመጣልን አምቡላንስ የለም። ምክንያቱም አካባቢያችን ሩቅ ነበረ። በዚህም ምክንያት በርካታ እናቶችና ሕክምና ፈላጊዎች በመንገድ ላይ ህይወታቸው ሊያልፍ ችሏል። ይኸው አሁን ላይ እንደምታዩት በፈለግነው ሰዓት ምርቶቻችንን ወደ ገበያ ማውጣት ሳይጠበቅብን ያለንበት ድረስ በመምጣት ይገዙናል። ወደ ጤና ተቋም ለመሄድ ስንፈልግ መንገዱ ምቹ በመሆኑ አምቡላንስ በጊዜ ይመጣልናል። በዚህ መንገድ ዳገት ቁልቁለቱን በእግራቸው ሲወጡና ሲወርዱ የነበሩ የአካባቢው ነዋሪዎች አሸናፊ ሲሉ የሰየሙትን ዳገትም ነበራቸው። አሸናፊ ዛሬ ተሸንፏል። ከባቹማ እስከ ጨበራ ድረስ የተሰራው የ18 ኪሎ ሜትር ርዝመት ያለው የጠጠር መንገድ ለአካባቢው ነዋሪ እረፍት የሰጠ ሆኗል። መጀመሪያ ላይ በአካባቢው ምንም አይነት ምቹ መንገድ አልነበረም። ምርቶቻችንንም ወደ ገበያ አውጥተን ለመሸጥ ስለምንቸገር በየወቅቱ ምርቶቻችን ይበላሹ ነበር። ሴቶቻችንና ልጆቻችንን ወደ ሕክምና የምንወስደው በቃሪዛ ተሸክመን ነበር። አሁን ላይ ግን በፕሮጀክቱ ምክንያት መንግስት የአገልግሎቱ ተጠቃሚ እንድንሆን አድርጎናል። ባጃጂ ግን እዚህ አሁን ስቸገር እዚህ ማኪና አይወጣም። ከዚህ ማኪና ይዛል ከዚህ ዛን ላይ ዳገት አለ። ከዚህ ሁለት ዳገት ላይ አሸነብ ዳገት ይባላል። ከዛ ምን ማኪና አይወጣም። ከዚህ አዳር ነው ማኪና የሚሆነው። ከሰራ ወዲያ በኋላ በኮሌክሽኑ በዛም በሰላም እየወጣ ነው በዛውን ሰላም ነው እንግዲህ፣ እስካሁን ድረስ አሁን ሰላም ነው። በወረዳው የተገነባው 18 ኪሎ ሜትር ርዝመት ያለው የጠጠር መንገድ በርካታ የገጠር ቀበሌዎችን ያገናኘ ሲሆን፣ አሁን ተሽከርካሪዎች በሰባቱም ቀበሌዎች ከክረምት እስከ በጋ ይመላለሳሉ። የባለ ሁለት ሞተር አሽከርካሪዎቹ ወጣት አሸናፊ ወንድዬና ወጣት ናትናኤል ታምሩ የዕለት ተዕለት ስራቸው በዚህ መስመር እንደነበርና ለአደጋ ሲያጋለጣቸው አልፎ ለተጨማሪ ወጪ ሲዳርጋቸው መክረሙን ያስታውሳሉ። ድሮ እናቶች ምናምን ሲታመሙ እንትለት ሊወሉ ምናምን ሲሉ በጣም ይቸገሩ ነበር። ከዛን አምፕላንስ ራሱ በስቃይ ነበር የሚመጣ። አሁን ግን የዘነበ መምጣትም ይችላል። በጣም ተሻሽሎልናል መንገዳችን። ድሮ በፊት በጣም ናፍጣም ይበልብናል፣ ጭቃ ሶለን ሳያንፈራፍር ይበልብናል። አሁን ግን ተስተካክሎ አንድ ሌትር ነው ደርሶ መልስ የምንጠቀመው። ድሮ ግን ሁለት ሌትር ራሱ አይበቃንም ነበር። አሁን ግን መንገዱ ተስተካክሏል። ስነዳ በጣም ነው ወድቀው እየወደቅ ነው የምንሄደው። የዛን ሰዓት በጣም ይሰበርብናል ቃ ይህ ሲሰበር ውስጥ መቶ ብር አሁን አይሰበርን። ዝም ብለን ነው የምንሄደው ጎማ በላ የዛ እንስሳት የእንትን እያለ ነበር የምንሄደው አሁን ግን አሪፍ ነው። የግብርና ምርት ለአርብቶ አደሮችና ለአርሶ አደሩ በጊዜ ለማቅረብ የመንገዱ መገንባት ጉሎ አስተዋጽኦ ያለውና አምራች ከሚባሉ የክልሉ አካባቢዎች ግንባር ቀደም መሆኑ ኢኮኖሚያዊ ጠቀሜታው ከፍ ያለ ነው። ይህ መንገድ ያው ብዙ ከወረዳ መካከል ከባችማ ከተማ አስተዳደር አንስቶ ወደ ታች ሰባት ቀበሌ በላይ የያዘ ወረዳ ነው። ሰፊ ህዝብ ያለበት ነው። የግብርና ምርቶች በከፍተኛ ሁኔታ የሚመረትባቸው አካባቢዎች ናቸው። ስለዚህ ይሄ መንገድ ከመሰራቱ ጋር ተያይዞ የኢኮኖሚካሊ ጠቀሜታ በጣም ከፍ ያለ ነው። የግብርና ምርቶች መዘርዘር ይቻላል። ሰሊጥ አለ፣ ጤፍ አለ፣ በቆሎ አለ፣ ሩዝ አለ፣ ቡና አለ። እነዚህ ምርቶችን ከዚህ በፊት እዚህ ዳገት ላይ አስታውሳሉ። አስር ጎማ እስከ ሀያ ቀን ቆይቶ ያውቃል መንገድ ምርቱን ሚጭኖ ማክነን ስለዚህ ይህ መንገድ ከመሰራቱ ጋር ተያይዞ አርሶና አርብቶ አደራችን ሰፊው ጥቅም ያገኘበት ነው። እንስሳት ከጨበራ ገበያ ቀጥታ ወደ ማዕከላዊ ገበያ እየተጫነ ነው። ይሄ ይሄ በጣም ኢኮኖሚካል ጠቀሜታው እጅግ በጣም ሰፋ ያለ ጥቅም ያለው መንገድ ነው። ከሚኒት ጉልዲ ወረዳ ወደ ባቹማ ከተማ እስከ ጨበራ ድረስ የሚያደርሰው መንገድ በማህበረሰቡ ፍላጎት መሰረት እየተሰራ ነው። ከ30 ሚሊዮን በላይ ገንዘብ ወጪ ተደርጎበታል በአንድ አመት ጊዜ ውስጥ ተጠናቁ ለአገልግሎት ክፍት በመሆኑ አርብቶና ከፊል አርሶ አደሩ ተጠቃሚ ማድረግ ችሏል። እንግዲህ ያው ኤልኤልአርፒ ብዙ ዘርፈ ብዙ ፕሮጀክቶችን ያው እቅድ አቅዶ እነዚህን የአርብቶ አደር ማህበረሰቦችን ተደራሽ እያደረገ ይገኛል። ከነዚህም አንዱ ያው ይሄ የመንገድ ልማት ፕሮጀክት ነው። ይሄም ያው በመኒት ጎልዳ ወረዳ ውስጥ ከባቹማ እስከ ጨበራ ያለውን ወደ አምስት ቀበሌዎች የሚያገናኝ ፕሮጀክት ነው። ኦልሬዲ አገናኝቶ ተጠቃሚ ያደረገ ያለ ፕሮጀክት ነው። ወደ 18 ኪሎ ሜትር ኦልሬዲ በአንድ ዓመት ጊዜ ውስጥ ተጠናቆ ሃንዶቨር ተደርጎ ማህበረሰቡ እየተጠቀመ የሚገኝበት ሁኔታ ነው ያለው። በጀቱም ከ30 ሚሊየን በላይ ብር ለዚሁ ፕሮጀክት ወጪ ሆኖ የዋለበት ሁኔታ ነው ያለው። አሁን ኦሬዲ አገልግሎት የሰጠ ነው ያለው። ቀሪው ከዞን እስከ አርጣ ድረስ ያለው መንገድ በምዕራፍ ሁለት የፕሮጀክቱ ስራ የሚቀጠል ሲሆን በ2017 በጀት ዓመት 30 ኪሎ ሜትር ይገነባል ተብሎ ይጠበቃል። ይህም በጥቅሉ 78 ኪሎ ሜትር የሚሸፍን ይሆናል።